በትላንትና ዕለት በርካቶችን ያስደነገጠውና ብዙዎችን ያሳዘነው በሟች ቀነኔ አዱኛ ዙሪያ የአዲስ አበባ ፖሊስ ኮሚሽን አዲስ መረጃን አውጥቷል። ፖሊስ በሟች ቀነኔ አዱኛ አሟሟት ዙሪያ ምርመራ እያደረግኩ ነው ሲል የአዲስ አበባ ፖሊስ ኮሚሽን ዛሬ አስታውቋል። በአዲስ አበባ ከተማ በለሚኩራ ክፍለ ከተማ ወረዳ ሶስት ልዩ ቦታው ሰንሻይን ቤቶች ፊትለፊት ከሚገኘው ውዳሴ ሕንፃ ላይ በአምስተኛ ፎቅ ላይ ነዋሪ የነበረችው ሟች ቀነኔ አዱኛ ዋቁ መጋቢት አንድ

ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች በነበረበት ወቅት ሕይወቷ አልፏል ሲል የአዲስ አበባ ፖሊስ መረጃ ያመለክታል። የአዲስ አበባ ፖሊስ መረጃ እንደሚያስረዳው በቦታው በመገኘትና የምርመራ ቡድን በማዋቀር ተገቢውን የቴክኒክና የታክቲክ መረጃዎችን የሰበሰበ ሲሆን የሟችን አስከሬን ለተጨማሪ ምርመራ ወደ ዳግ ዳግማዊ ሚኒሊክ ሆስፒታል እንደሄደ እንዳደረገም የአዲስ አበባ ፖሊስ ኮሚሽን መግለጫ ያመለክታል። ሟች ወይዘሮ ቀነኒ አዱኛ በወቅቱ በወደቀችበት ወቅት በቤቷ ውስጥ የነበረው ባለቤቷ ታዋቂው ድምፃዊ አንዱ አለም ጎሳን በቁጥጥር ስር በመዋል ምርመራ እያጣራ መሆኑንም ፖሊስ ይገልጻል። በቀጣይም የምርመራውን ውጤት ለሕዝብ ይፋ እንደሚያደርግ የአዲስ አበባ ፖሊስ ኮሚሽን ገልጿል። በሟች ቀነኒ አዱኛ አሟሟት ዙሪያ በተለያዩ ማህበራዊ ሚዲያዎች የሚናፈሱ የተሳሳቱ መረጃዎች ከፖሊስ የምርመራ ውጤት በፊት ተገቢነት የሌላቸው በመሆኑ የምርመራ ሂደቱ ላይ አሉታዊ ተጽዕኖ ስለሚያሳድሩ ማንም ሰው ከዚህ አይነት ተግባር እንዲቆጠብ የአዲስ አበባ ፖሊስ ኮሚሽን ማስጠንቀቂ ማስታወቂያ ማሳሰቢያ ሰጥቷል። ወጣቷ ቀነኒ አዱኛና ድምፃዊ አንዱ ዓለም ጎሳ በቅርቡ ትዳሬ መመስረት እቅድ እንዳላቸው የቅርብ ቤተሰቦቻቸው ይናገራሉ። የአዲስ አበባ ፖሊስ እንዳለው ለጊዜው ምክንያቱ ባልታወቀ ሁኔታ ከአምስተኛ ፎቅ ላይ ወድቃ ሕይወቷ ማለፉን ፖሊስ ይፋ አድርጓል። ታዲያ የቺን ወጣት ምን ገጥሟት ይሆን የሚለውን ጥያቄ አሁንም ያልተመለሰ ነው። በኢንጂነሪንግ ከአርባ ምንጭ ዩኒቨርሲቲ በመጀመሪያ ዲግሪ የተመረቀችው ቀነኒ አዱኛ በሞዴሊንግ በማስታወቂያ እንዲሁም በማህበራዊ ሚዲያ በቲክቶክ ስራዎቿ ከፍተኛ አድናቂዎችን ያተረፈች ወጣት ነች። ወጣት ቀነኒ አዱኛ በቀጣዩ ቅዳሜ ልደቷን ለማክበር የተለያዩ ፎቶዎችንም እየተነሳች ነበር። ከመሞቷ አንድ ቀን በፊት ለልደቷ የተለያዩ ፎቶዎችን ሲያነሳት የነበረው ባለሙያ ወንድሰን በጋሻው መጋቢት አንድ ቀን 2017 ዓ.ም የልደት ፎቶዎችን ሳነሳት ነበር ይላል። በሰላም ተለያይተን መጋቢት ሁለት ቀን ጠዋት ማረፏን አረዱኝ ሲል በፍጹም የሀዘን ስሜት ውስጥ ሆኖ ይገልጻል። ምን በምታዲያ። ምን ነካት? በደስታ ስሜት ውስጥ ሆና ልደቷን ለማክበር ዝግጅት እያደረገች ያለችው ወደዚህ ሞት እንድታመራ ያደረጋት ምን ይሆን? ከጀርባ ያለውስ ማን ነው? ይሄ የብዙዎች ጥያቄ ነው። ብዙዎችም ይህንን ፖሊስ አጣርቶ ጥፋተኛ የተባለውን ለሕዝብ ይፋ እንዲያደርግ ሲል ይጠይቃል። የአዲስ አበባ ፖሊስ ኮሚሽን በሟች ቀነኒ ዙሪያ አስፈላጊውን ምርመራ በተጠናከረ ሁኔታ እያደረግኩ ነው ይላል። ህዝቡ በትዕግስት ይጠብቀኝ፣ የምርመራ ውጤቱን በቅርቡ ይፋ አደርጋለሁ ብሏል። በርካቶች ግን መላምታቸውን አሁንም ይገልጻሉ። የድምፃዊ አንዱ አለም ጎሳ እጅ አለበት ከመሞቷ ጋር ተያይዞ የሚሉ ሀሳቦችን በርትተዋል። እቺ ወጣት በደስታና በጥሩ ስሜት ላይ ነበረች ፎቶ ስትነሳ። ቅዳሜ ደግሞ ልደቷን ለማክበር ዝግጅት እያደረገች ነበረች። ሌሊት ላይ አስር ሰዓት ላይ ከእንቅልፏ ቀስቅሶ ከአምስተኛ ፎቅ ወድቃ እንድትሞት ያደረገው ማን ነው? ድብቅ ሴራ ይኖረው ይሆን? በእርግጥ ፖሊስ ይህንን አጣርቼ በፍጥነት መረጃውን ለህዝብ ሰጣለሁ ቢልም ህዝቡ ግን እውነታውን ለማወቅ የጓጓ ይመስላል። እናንተም በዚህ ጉዳይ ላይ ያላችሁን ሀሳብ በኮሜንት ላይ አስፍሩለን ቤተሰብ ይሁኑ።